በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማሰሩ ወሰሉሱ ለወርሃ ጥቅምት ብዛት ዕለት አይረፍ አብ ቅዱስ አባ ስካሬ መነኮስ ፍጹም እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥቅምት 13 በዚች ቀን ቀሲስ አብጥልማኮስ እና ወንድሞቹ በሰማዕትነት አረፉ። በጸወታቸው የምትገኝ በረከታቸው ከእኛ ጋር ትኖር ዘላለሙ አሚን። ሰላም ለክሙ አብጥልማኮስ ቀሲስ ዋሃዊሁ ሰማይ ተክርስቶስ በተጸዋይ በተ ብዘት በተጸዋይ ክሙ ደርገ ለከብካ በወንጀል አዲስ ከመታጽንቁኒ በአዚዝ መንፈስ ብለክሙ ብእሲ ፅኑስ። በዚህ ችምቀን ደግሞ የመነኮስ ዘካርያስ የረፍቱ መታሰቢያ ነው። የዚህም መስተጋድል የአባቱ ስም አርቃሪዎስ ነው። ይህም አርቃሪዎስ የመንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስጌጥስ ገዳም ሄዶ ከአንድ አረጋዊ የአባት መነኮሰ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሪዎስ መጣች። በረሃብም ስለሆነው ችግር ነገረቸው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን፣ እኔም ወንዱን ልጅን ወስዳለሁ፣ አንችም ሴት ልጅን ልጅን ውሰጅ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህ በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸለዩ ባረኩትም፣ እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ስራ በጋራ በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራልም ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራገሩ በሰማ ጊዜ ና ጥራምድ የሚባል ተራራ ስር ወዳለች አዘግት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ፣ ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሁድ ቀንም ስጋውንና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ስራውን ለአባ ኤስድሮስ ገለጠለት። እርሱም ዘካርያስ የሰራውን ለወንድሞቹ መነኮሳት አስረዳቸው። ለእርሱም አስቀድሞ እንደ ሰው ሁነህ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሁነህ መጣ አሉት። ይህ አባ ዘካርያስም በብዙ ገር ሲጋደል ኖረ። ትህትናንና ቅንነትን ያማረ የትሩፋትንም ስራ ሁሉ ገንዘብ አደረገ። አባቱም ስለ እኔ በገር ብዙ ደክም ያለው ነገር ግን ከልጅ የሥራአተ ገር አልደረስኩም፣ ብሎም ተናግ ብሎ ተናገረ። በዚህ ተጋድሎ ማር ለአርባ አምስት አመታት ኖረ። እግዚአብሔርንም ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኑም ሃምሳ ሁለት አመት ነው። ከዚህም ከዚህም ሰባቱን አመት በወላጆቹ ቤት አርባ አምስቱን አመት በገዳም ኖረ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ዘካርያስሃ ቡሩከ ወስተ አም አምሳ ኪቦ አባላት ይወዛ አስሐካ እንደነጸሩ ተጋሆ ወተጋድሎቶ ውሱከ ይያልወ ኮነ እንዘ ብእሲ ብእሲ መላከ ምገስጋ አዲወ ሀከ በዚችም ቀን የአውስኖ የአውሲ ኪዮስ የዮሐንስ አፈወርቅ የታኦድራስ የአብላስ የወንድሞቹ የናውላ የናውላውስና የአቤላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለም አሜን።